ትንሽ ማለት ነው። ነገሮች ይሄው ይሄው፣ ማስታወቂያ ይሄ ነው። ሽማሪ ይሄው ማስታወቂያው ላሳያችሁ። እኛ አምታች ሰው አጭበርባሪ ሰው አናበረታታም፣ ሌባ ሰው አናበረታታም። በኢቪደንስ ነው በኢቪደንስ በኢቪደንስ በመረጃ በማስረጃ። ይሄው ይሄው የተሸጠ ውስጥ ሻወር ይሄ ነው። ይሄው ጋይስ ነው ሰባት ሺህ ወት ሁለት መቶ አርባ ጎን ያያችሁት ተዋ ይሄው ይሄው እንዴት የልጅቷ አስተጫዋሪ የተሸጠላት ይሄ ነው። ይሄ ደግሞ ሁኖ ሲከፈት አይሰራም። ውድ ያለሽ እሺ፣ ሰኪው የሰራበትና ያው እየሳካሁት ነው። ሰኪው ማለት ክፈት፣ አስተካክለሽ ከፍቼዋለሁ። ከታች ክፈች የማታቅበት ከሆነ አስረዷል። ኧረ አቅበሻለሁ። እንደው ከኔ የበለጠ እነሱ ናቸው የተናደዱት። ሙቀትም የለውም፣ ማሪ የለውም። ይሄ ይሄ እየሱ፣ ምንም በቃ እጅና እንትን ብዬዋለሁ። ምንም አያቃጥለውም። አየሹም ባራሲዮ ክፍት ነው ይሰራ ላይ ሰራ አስ ብሎ ነው የሚሞቀው። ጠብቂው፣ ማሪ ዛሬ ያኔ ዛሬ ወስዶ ወደ ሁለት ሰዓት አካባቢ ነው። ቆይ ከሹፌሩ ጋር ያወረውበትን ሰዓት አለው፣ ከዛ ነግርሻለሁ። ማሪ እስቲ ቆይ ጠብቀው የተገናኘበት ፐርፐዝ የለም። ምንም አይደለም። በፀባይ ጠርተነዋል እንደዚህ እንደዚህ ነው ስንለው ሙኒትንም እኔንም ተሳድቧል። እንደውም ላይፍ ላይ ተሳድቧል። አሁን እየተሳደበ ነበር። ስለዚህ ምንደም እሺ ወንድሜ፣ ይመ አንተ ቤትህን ክፈት፣ እኛን እንምጣ፣ እሱም ይምጣ። ከዛ በኋላ መጀመሪያ የልጅቱን እንዳልከው፣ ከዛ በኋላ ደግሞ የእኛን፣ እኛ ምን እንደሰረቅንና ሌላ ደግሞ ምን እንዳረሽ አብሩ። እሺ አንድ ጊዜ እሺ፣ አብሩ ሚወት ላርግና አንድ ጊዜ አውሩ። እናንተ ደስ እሺ ካስ ካደረግን የልጆቹን ሀቅ መልሱ ብለን መጠየቅ ነውር አይደለም። የልጆቹን ሀቅ መልሱ፣ በቃ አለቀ። የልጆቹን ሀቅ የምትሸጡ የምለውጡ ሰዎች ንግዳችሁን እንደምናስተዋውቅላችሁ ንግዳችሁን እንደሚገዟችሁ እንደሚለውጧችሁ ሰው እንደምትሸጡት ሁሉ መልሱልን ሲሉ መልሱላቸው፣ መልሱላቸው። ግዴታ ነው ደግሞ ባለጌ አናበረታታም። ትክክል ሰው ከስህተቱ መታረም አለበት። አንደኛ ሰውን ማመነጫጨቅ፣ መስደብ፣ ምንም አያውቁም ብሎ ማንጓጠጥ፣ በሴትነቱ ሰው እንደዚህ ማለት ነውር ነው፣ አይደረግም። በቃ ለቅ ስለ ሌብነታችን ደግሞ እንጠየቃለን፣ ሌቦች ብሎ እንጠይቃለን። በስ በሌብነታችን እኛ ደግሞ እንጠየቃለን፣ ችግር የለም በስ እንጠየቃለን፣ ምንም ችግር የለም። ይህ ሰው እየሰረቀ ሰው ሳይ ካልተጠየቀማ፣ ሊጠየቅ ይችላል። አንዴ ስልክህን አንሳ። እሺ እእእኛም ተሰድበናል። በስ እኛም ተሰድበናል እንግዲህ አሀ አንድ ሺ ሰው አለ ውዶች ቲኬት የምትፈልጉ ቲኬት ከዳኒ ትራቭል የምትፈልጉ በለዋስ ና ላሳይሽ እሱ ሌባ አቅፈው ነው የሚኖሩት እኳለን እንዴ ሌባ አቅፈው ነው የሚኖሩት ሌባ ማለት ነው ሌባ ሌባ አቅፈው ነው የሚኖሩት እያተጎራረሱ የሰባ ሹፌሮች እንባ ያለበት ሌባ አቅፈው ነው የሚኖሩት ቅንቅና ማሮቢቶች ምን አባታቸው ሊያመጡ ነው እንቅናም አሮጊት ነው እንዳለ ያለው። እንዲህ ምላሳቸው ላይ ሸንተራሪ የወጣባቸው አሮጊቶች ከኔጋ ያወራሉ እንዴ? እጄ ግን የእሷ ቤት ልለፋደድ ነው እንዴ? እንቅናም አሮጊት ሁላ ትላለች እንዴ? ህዝብ ይብላት። የትኛው ህዝብ ነው የእሷ የምትመራው? ውስጥ ልቧ ላይ ልቧ ላይ ስትሬች ማርክ ያለባት ሸንተረር ያለባት አሮጊት ምላሷ ምላሷ ሰርጀሪ መሰራት አለበት። በጣም እንትን ወጥቶበታል፣ ሸንተረር ወሬ ጥምት ብሏቸው እኮ ነው የሚያወሩት። ነገር አጡ። አሁን አሁን አለ ኦፍ ነው፣ ኦፍ ነው፣ ኦን ሳይሆን ኦፍ። አሁን ደግሞ ልቀቂ መልሰሽ ኒኪ ኦን እንዲ ደግሞ መልሰሽ ኒኪ ኦን ያው አይ በቃ ችግር አለው ማለት ነው። ቁጥር እኮ ነው የመጣው መጀመሪያ ኦፍ ነበረ ከዚያ አሁን ተከፍቷል ማለት ነው። ስለዚህ አሁን ልጅቷ ስህተት አለባት፣ ጋይስ ወደዚህ አርጊ ውጡ። የለባትም። እኛ ስህተት አለብን ጋይስ፣ የተናገርነው ነገር ውሸት ነው፣ ያለው ነገር ውሸት ነው። የሰው ሀቅ የለብንም። እያ እሺ፣ አሁን ይቀመጥሽ አይደል? ይቀመጥ ይሙቅ አይሙቅ እንትን ካላለ ነዋ ስንት የማዳም ቅመም አልቀሳለች በእነሱ። የስንት ሰው ብር በልተዋሉ። በቀደም ሲወራ ነበር እንደ እነዚህ የቆዩ ነጋዴዎች እዚህ እንትናቸው፣ ተረከዛቸው ያለቀ አሮጊቶች፣ ጊቶች፣ ምበታቸው የሸበት አሮጊቶች። እናና አብራራ ትለኛለች እንዴ! ህዝብን ያስኩት? የትኛውን ህዝብን ያሹ? ለምን ታንቀሻት ምች? ልጅቷን ብር መልስልሻለሁ ብያት አለው? ከዛ ውጭ ለልጅቷ ገንዘቧን እመልሳለሁ። ከዛ ውጭ ማን ናቸው እነሱ? አረ ብሯን ነው ቀይሬላት እኮ ነው። አልፈልግም ያለችው ቀይሬላት አልፈልግም አለች። ከዛ ውጭ እኔ ምን ላርጋቸው? አሁን ደግሞ ገንዘብሽ እመልሳለሁ ብያለኝ። ከዛ ውጭ ምን ላርጋቸው ገንዘብሽን መለስ ብዬ እነሱ ሲጀምሩ አጀንዳ ፈልገው ብላሳቸው በቃ ምን ያውራ ዩ ቀላል ነገር። ምን መሰላባት የሰላም ነው አይደል? አሁን ብሩን መመለስህ ካልቀረ ዝም ብለው ከሚጎራበቱ ግባና ጎራበቱ። ምንም እኔ ምንም ነገር አይፈጡ። ስማኝ ልጅቷ እቃ ወሰደች አልወደድኩትም ቀይርልኝ አለች ቀየርኩላት። ዛሬ እኔ ደረሳት ደረሳት ከአስር ደቂቃ በኋላ እንዴት እንደ አይነት እቃ ኮቸንቸላ ትልክልኛል? አለች አዲስ እቃ ገዝታ አይሆንኝም ካለች እቃው ታድሶት ካምፓኒ ወስዶ ዋስትና ስላለው ሰርቪስ አድርጎ ነው የሚመልሰው። አደለም እቃው ይስተካከላል። ለምሳሌ ተቃጥሎ ከሆነ የተቃጠለው ይቀየርና ነው የሚመለሰው እንጂ አዲስ፣ እኔ ገዝቻ አልሰጣት። ቀይሬ ላኩላት። ገንዘብ ነው የምፈልገው አለች። ገንዘብ ሰጥሻለሁ አልኳት። እኔ አሁን እነዚህ አሮጊቶች ወሬ ስለሚፈልጉ ሌባ ስለሆኑ ከሌባ ጋር አብረው ሲጎራረሰው እንዴ የሚውሉት፣ አስራ አምስት ቀን ሰባ ሹፌሮችን የበላ ሌባ ጋር ቁጭ ብለው እንዴ የሚውሉት? አዎ ግን ተመሳጥረው፣ ሰማይ በምን ተመሳጥረው መጥተው ይህንን አጀንዳ እንደከፈቱ እኮ አውቃለኝ እኔ። ቀላል ነገር እኮ ምን መሰለህ አሁን ዝም ብለህ ሄደህ ከልጅቷ ጋር አውርተህ ትጨርሰዋለህ። ማለትም ማለት በጣም ለልጅቷ የቴክስት አድርጌ ላታለሁ

እንደዚህ እንደዚህ ሁለቴ ዕቃ ቀይሮልኝ አልወደድኩትም አለችው። ኦኬ ምናምን ያጋጥማል። ነጋዴ ናቸው። ፖይንት ያዝ ነጥብ ያዝ፣ ነጋዴ ናቸው እነዚህ ሰዎች አይደለም። ከአራት ወር እኔ እዚህ ስራ ላይ ከገባው አራት ወር ገና ለገና ዩኤል አራት ወር ሰራ ወይ እንዲሆነ ምናምን ብለው አንድ ሴት እንዲያደረገኝ ስላለች ሌባ ነው ቢሉ፣ አሁን እነዚህ ሴቶች አይምሯቸው ጤነኛ ነው። ሁ እነሱ ግን አንተ ልክ በአንተ ሳይድ ልክ ነገር ምን አለ መሰለህ ቢዝነስ ላይ ስም ነው የሚሰራው ገብተዋል በስም ነው የሚሰራው ዋረቨርትዝ ስም ነው እዛ ጋር የሚሄደው ስለዚህ ስማ እኔ እነዚህ ሴቶች ስም የማጥፋትም ስም የመገንባትም አቅም የላቸውም አላቸው ዲስ ዴይ ምን አለ መሰለህ አጫሽ ስንት ሴት እኮ ብሎክ አድርገዋሉ እኮ እነሱ ግን እኔ ልምከርህ እንትን ብላሃቸው ብሩን መስጠትህ አልቀረም። ለምን ስምህ ይጠፋል? ለልጅቷ ይውልን ዴሊቨሪ ሲሄድ እቃውን ይቀበላትና ብር ይሰጣታል። እቃው እኮ ምንም አልሆነም። እቃው ምንም ሳይሰራ ቀርቶ ምናምን ድሬን አስገባት። እሷ ጉሪ የጉጂ የት ሆነ? መቼ መጥፎ ከተናገረች ው እሷ? ሲጀመር መች ትናገርና ቀስ ብላ ነው የምታወራው። ድርዬ ወልከም ሲስተር፣ ግሎርዬ አባት፣ እንዴት ነሽ? ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን። እዩ ይ- እንዴት ነው ጎንደሜ? ሰላም ነው። እንግዲህ ስራህን እግዚአብሔር ይባርክልህ። ቅር- ቅሬታ አለኝ ቢኮዝ አንተም ሰራተኛ ነው። እዛ የተናገርክበት ሰዎች መካከል የእኔም እህት አለች። ሺስ ላይክ እንደዚህ አይነት ፐርሰናል ያላት ሴት አይደለችም። እሺ የምትሰራው የምትናገረው ደስ አላለኝም። ለዛ ነው እሺ የገባሁት። እኔ ገብቼ የምናገር ልጅ አይደለም፣ ግን ፕሊዝ ችግር እንኳን ቢኖር በውስጥ መነጋገር እንችላለን። እሺ እዚህ ጋር ዲስሪስፔክት አታድርግ እንደ አንድ ፋሚሊ ግሎሪ ደስ ስላላለኝ የገባሁት ቢኮዝ የሚናገረው ትንሽ ደስ አላለኝ። ደስ እነሱ የሚሰሩትን ስራ በጣም አካለው። አንተን የቢዝነስ ሰው ነው። ምንም ከኔ ጋር ምንም ተነካክቶ የማያውቁ ምንም ነገር የለኝ እኔ ከማንም ጋር ምንም ነገር የለኝም ምንም ቢፍ የለኝም ከማንም ጋር አይደለም ሶሻል ሚዲያ ላይ እንጆይ ነው ማደርገው እደበራለሁ ውስጥ የማደርገው ነገር የሚያዝናና የሚያስቅ ነገር ነው በዚህ ሳምንት ተከሌል ውስጥ አደርጋለሁ አፈቀርኩ ብዬ በዛ ሳምንት ተከሌል እኔ ሰው እንጆይ አርግ ነው የምለው እዛ ውጪ እነዚህ ሰዎች እኔን አያቁኝ አንድ ሴት መታ ሾር ገዛውት ከዛ ቀየረልኝ እሺ ከዛስ እና አሁን ዝም አለኝ። ምን አደረገሽ ብሎ ካደረገሽ ብሎ ካላደረግኳት እያወራን ነው። ምን አደረግኳት? ምንም። እሽ፣ ሄደች። እዛ ከመጀመሪያው ጀምሮችን ልጅ እኔ ያሳያል ውስጥ ላይ ነበር። ለካ ይሄ ነገር ተመሳጥረው ነው የሰሩት። አንድ ሴት መጣ፣ ይሄ ሌባ ነው አለች። ይሄ ደህና እቃ ይሸጥ እስከዛሬ፣ ገዙ። ሴቶችስ ብዙ እኮ አሉ፣ ያዳምጡ

የአንቺ ጓደኛ ከአንቺ ጋር ተጣላች መታ እኔን እንዲ እንዲያደረገችኝ ይሁን ነገር በላ ስትልኝ መጥቼ ማለት የነበረባቸው አናግሪ ብሎ ካርጎሻል አላደረገኝም አሁን ተስማሚ ነው እንጂ ቤቷ ቤታቸውን ከፍተው የሚባል ነጋዴ ፓንት ነጋዴ እና ላክብራት መቶ ነገር ትሸጥና ከመቶ ነገር አንዱ ከተበላሸ የሁሉንም ስም ነው ይዞ የሚሄደው። መቶ ዘጠና ዘጠኞቹ ጥሩ ነው ቢሉ አንዱ መጥፎ ነው ካለ ሰው፣ እኛ በባህሪያችን አበሻ ምናምንም ሳይሆን ማንኛውም ኮሚኒቲ የሚያስበው የተበላሸ ነገር እንደምትሸጥ ነው። ስለዚህ ምን መሰለህ ማድረግ ያለብህ ኢዚ ነገር፣ እንደኔ እንደኔ ገንዘብህን መመለስ ገንዘቧ መመለስ ካልቀረ፣ እዛ ጋ ያለውን ነገር ሄደ ብታስተን አልሄድም። እንትን አታርገው፣ ፐርሰናል አታርገው። አንተ ደግሞ እንደት ትገግማለች። እኔን እኮ ሊያጠቁኝ የመጡት እኔን ሊያጠቁኝ ነው የመጡት አይደል፣ እነዚህ ሰዎች እኔ ሊያጠቁኝ ነው መቶት አይደለ እኔ ደግሞ አልሄድም እነሱ ጋር እስቲ እሪ ይበሉ እንደዚህ ይበዱ ከስተመሮች ችግር ካለባቸው እዚሁ እኔ ጋር ይነጋገራሉ ከዚህ በፊት ም እኮ ስንት ሰው ኮ መቶ እዚህ ጋስት ገብተው ብሎ ካላረግ ኔ እዩ ባለፈው ነጋ ቀይርልኝ ይሉኛል እሺ እቀይራለሁ ያልወደድኩትም ቀይርልኝ ይቀይራለሁ ሁሌ በየቀኑ ቢያንስ አስራ አምስት ወርደር አስር ወርደር መሀል አንድ ወርደር ቀይርልኝ ሚል ይመጣል እነሱና እንደዚህ ነው፣ እና እንደዚህ ነው። ማን ስለሆኑ ውዴ፣ ሳሪ ብር ይመለስልሻል እያለ ነው በውስጥ ማለት ነው። በቃ ብርሽን ይመልስ፣ ነገ ይመልስ። ከዛ ጆከራ ወርቶታል። በቃ ሳሪ ጆከራ ወርቶታል። ጥሩ ግን፣ ከአሁን ደግሞ ከእኛ ጋር የሚፈታው ነገር አለ። ምንድን ነው? ሌቦች ብሏል ቤብነታችንን ደግሞ የሚሄድና እኛ ሌቦች አይደለም። ሌባ ታቅፈው ነው የሚኖሩት ነው። እባ የሰባ ሾፌር ብር የበሉ ናቸው ያለው። የሰባ ሾፌር የበላን ሰው ታቅፈው ነው ያሉት ነው። በደንብ አዳምጨ መቆደኒያ እንግዲህ ተብለናል። እንግዲህ ከሀበሻ በርቱ እያሉ እንዲህ አይነት ነገር እያደረጉ ሊሸወዱ አይገባም። የኔ አመለካከት ይሄ ነው። ሊሸወዱ አይገባም። ትናንት ተሸውደዋል። የዛሬ ዓመት ተሸውደዋል። የዛሬ ሁለት ዓመት ተሸውደዋል። አሁን ግን ሊሸወዱ አይገባም። ሀቅ አላቸው። ሀቃቸው መመለስ አለበት። ማንም ሆነ ማንም፣ ሳራ ሆነች፣ እከሌ ሆነ፣ እከሌ ሆነ፣ ማን ሆነ፣ ማን ሆነ፣ ማንም ቢሆን፣ ማንም ሀቃቸውን መልሱ። ሀቅ አለባችሁ። ከዛ ውጭ ደግሞ ከስተመሮቻችሁን አታመነጫጭቁ። ከሚያመነጫጭቋችሁ ሰዎች አትግዙ። ዛሬ እሷ መታልሽ፣ ነገ ደግሞ አንቺ ትከጠያልሽ። የሆነ ነገር ያስፈልግሽና ወደ እኔ ትመጫልሽ፣ ወይ ሽቲ ወይ ሽፎ። ስትመጪ ለእሷ ያደረግኩት ነገር ለአንቺም ነው የሚገባሽ። ምክንያቱም ዛሬ በአንድ መቆም አለባችሁ። በሌላ ኔ አልተችም፣ አይመለከተኝም። ግን በእናንተ ተቻለሁ። የምንሸጠው የምንኖረው በእናንተ እስከሆንን ድረስ እናንተ ማክበር አለብን። ከፍ ዝቅ ብለን ማክበር አለብን። ከስተመር ክብር ነው የሌላ ሀገር ዜጋ እስኪዋቸው ኪንታኪ ልጠልቡ ብትሄዱ እኔ የስራ ልብስ የከዳማ ልብስ ለብሼ ብሄድ እንኳ ማዳም ብለው ነው የሚታዘዙት። ሀበሻ ግን ሂደ ገዝተው በርታ ብላው ጠንክር ብላው አንድ ነገር እንትን ትላለህ። ሁለተኛ ነገር ደግሞ አይደግምለም። ለምን ትፈሪያለሽ? በደንብ ነው እኔንማ መፍራት የለብህ። በደንብ ነው መፍራት የለብሽ። የሰው ሀቅ የምትበይው ሁሉ በደንብ ነው መፍራት የለብሽ። እናንተ እኮ ከፈጣሪ እኮ ሰውን ነው የምትፈሩት። ከፈጣሪ ይልቅ ሰውን ነው የምትፈሩት፣ ምድረ ልቃሚ። ምክንያቱም ፈጣሪን ብፈሩም አይን መልሳሰጡም ነበረ። ሰውን ነው የምትፈሩት። የምትበሉት የምትጠጡት በቲክቶክ እስከሆነ ድረስ አይገዛችሁም፣ ማንም አይገዛችሁም። መፍራትም አለባችሁ። እያወናበዳችሁ አትኖሩም፣ እየሰረቃችሁ አትኖሩም። ልጆቹን ከአንድም በሌላም ሰበብ እያምታታችሁ አትኖሩም። በአዋላ በምናምን እታምታቱት በቅተ ደግሞ ለምሸጡት ነገር እታምታቱ ነው። አትኑሩም፣ መፍራት አለባችሁ። እኔ እኮ የህዝብ ልጅ ነኝ። በደንብ ነው እንጂ እኔን ሳይሆን ህዝብ መፍራት አለባችሁ። እንዲህ አይነት ሌብነት የለም። ዲላባቸውን ጠብ አድርገው በየቦታው በየሺሻ ቤቱ በየምናምኑ እንትን ምትጉ፣ ስለ ብር አታውቁትም። ቫሊዩ እነዚህ ልጆች ቆሻሻ ለመጣን በሯን የማያዋት ሙዝና ብርቱካን እየተቆለፈባቸው ከየትም ቦታ ሳይበሉ ሳይጠጡ መቶ ሀምሳ ብር ቫሊዩም አለው። አንድ ብር ቫሊዩም ሳታቂ የመቶ ሀምሳ ብር ልታቂ አትችል አለው። የምን ማወናበድ ነው? ማምታታት የለም ጨርሻለሁ። ማሬ ብርሽን ይመልስልሻል። ጆከር እንትን ይጥረኝን ይመጣል። ይህ ሰው አቅፋችሁ ምናምናምን አልሰማም። እንደዚህ አይነት ነገር እስቲ ሻወር መልስ ተባለ። ሌላ ወሬ መቀባጠር ለመሸፈን መልስ። በቃ አለቀ። መልስ የምን መገበጣተት ነው? ገታታ ጨርሻለሁ። ጋይስ አመሰግናለሁ ውዴ። ናይ ጆከር ያወራሉ ኖርማሉ። እናንተ ሽማግሌዎች፣ እናንተ ባልገዝታችሁ ምናምን ማንም ማንም ምንም ነገር ቢያመጣት ምንም ሊል አይችልም። ዋናው የእናንተ ሀቂ ይመለስ። ስድብር ነው እንዴ? በጣም እን ስድብር ጩ ነው። እንዲ እንደዛ ነው። እቃ ገዝታችሁ ያልሰጣችሁ መልሱ። ብር አበድሯችሁ ያልሰጧችሁ መልሱ። በአንድም በሌላም መንገድ የምታምታቱ ሰዎች ከዚህ ድርጊታችሁ ተቆጠቡ፣ ተቆጠቡ። እዚህ ሰርታችሁ የምንበላው እኛ በነዚህ በእነዚህ ልጆች ነው። እኔ ጉሮሬን የምዘገው በእነዚህ ልጆች ነው ከእግዚአብሔር በታች። እናንተ ካልገዛችሁኝ ተጨራምቼ ነው የምውለው። እናንተ ካልገዛችሁኝ እንኳን ልጆቼን እንኳን ቤተሰቦቼን እንኳን ህይወቴን ልመራ ይቅርና ምንም ማድረግ አልችልም። ስለዚህ እናንተ መከበር አለባችሁ። ክብር ሪስፔክት ይገባችኋል ክብር ይገባችኋል። አበቃ። ሳራ ማናት? መሴ ማናት? ሙኒት ማናት? ሰንበዲ ማን ነው? ኖ ወይ ብራችሁን አውጥታችሁ እስከ ገዛችሁ ድረስ ለገዲ በመግዛታችሁ ግን ማንም ሊያሸማቅቃችሁ አይገባም። ሀቅ አላችሁ፣ እውነት አላችሁ። እኔ ከእናንተ ጎን ነኝ፣ ሁል ጊዜም ሲሆን ሁል ጊዜም ከስተመር። ትክክል ነው፣ በቃ ትክክል ነው፣ ትክክል ነው። ተበላሽቶ ሊሆን ይችላል። እየተሳደብክ ሰውን ሂጂ ክሰሽ ወደዛ ምታመጨልሽ እያልክ ልትገዛ አትችልም። ለምን ትገዛለች በሴቶቹ እኮ ነው እናንተ ያላችሁት በሴቶቹ እኮ ነው እኛ ያለ ነው በሴቶቹ በሴቶቹ ነው ያለ ነው ክብር የሌለው ከስተመር እንዳገዙ ለምን ያሉ እኔ ማን ነኝ ምንድን ነኝ እኔ እኔ ምን አመጣለሁ ማሬ እኔ ማሬ ውዴ የምለው ወድጄ መሰለሽ ለመሸጥ ለመኖር ለመኖር ለመኖር ስለዚህ ካላስ እኔ የምናገረው ይህንን ነው። ከማንም ጋር ጸብ የለኝ ፐርሰናል። ሌላ ጸብ ያላችሁ ሰዎች ሂዱ ፈትፍቶ ሊቪት አይ ዶን ኬር አባውት እኔ ሰርች ነው የማለው ግን